መደናገጡ ምንድን ነው? የኢትዮጵያን ጡንቻ፣ የኢትዮጵያን ክብደት እውነቱን ለመናገር ኤርትራኖች የማይችሉበት ደረጃ ደርሰዋል። ሀገሪቷ ላሽቃለች፣ ተርቧል። ህዝቡ የመዋጋትን ብቅትን የለውም። ማን ነው? ሞቲቬሽን የለውም። ቀዳዳ ቢያገኝ እንዳይት ሹልክ ሹልክ ብሎ የሚወጣ ህብረተሰብ ሆኗል። እንግዲህ ከስር ከስሩ ልክ እንደ ሳር ቤት የተመዘዘ ራቁቱን እየቀረ ነው ነው እና አልሲሲ ምን ያህል ደፍረው ኮንስኮንሱን ስለሚያውቁት ምን ያህል ደፍረው ተጠግተው እዚህ ድረስ ከመጡ የኛ ደግሞ ምላሽ በጣም በጣም በርህ ድረስ ከመጡ፣ ይሄ ራሱ ዲክለሬሽን ኦፍ ዎር ተንኩሰው ደንበኛ ሚሊተሪ አክሽን ወስደው ነካ ነካ መለስ ሲሆን እንደ ገባገባ ብሎ እንደ ፈንደሜንታሊ የእኛን ብሔራዊ ጥቅም በሚጎዳ ሁኔታ ዳይሬክትሊ ና ኢንዳይሬክትሊ አታክ አድርገው የሚገቡ ከሆነ ቅድም እንዳልኩት ኮታንኮት ፈረስ ላይ ያኔ ወጣን ማለት ነው። ያኔ የልባችንን ማድረግ እንችላለን። ባይኔ ራሳቸው ለኮሱ አንቹ አንቹ አንቹ ፍጩ እንደሚባለው ባልሳሳት ዱቄቱን ሆኑ ምናምኑን ማለት ነው። ከጀመሩ የመጨረስ እንግዲህ አላፊነት የእኛ ብልህነት ይሆናል። ይህን እድል ደግሞ እንዳለፈው እንደባድመ አይሆፕ ነው መንግስት ይህን ወደ ጎን የሚያደርገው አይመስለኝም።